በቤት ሰራተኝነት ተቀጥሬ በወር አምስት ሺህ ብር ሊከፍሉኝ ተስማምተን ልብሴንም ስለያዙብኝ ሊመልሱልኝ ይገባል የሚል ክስ ይዘው ቀርበዋል። እትዬ ፌርሙዝ እኮ በቀዝቃዛ የሚታጠም ምስሉኝ። በመሀል ጠፋች ወታተ ልካቀ ሄዳ ቀረች። ሰው በተወደደበት በዚህ ዘመን ደግሞ የምን አራት ሺህ ብር ነው? እኔ አምስት ሺህ ብር አስቀጥርሻለሁ አለኝ። አትሰራም፣ መስራት አትችልም፣ ሽንኩርት መክተፍ አትችልም። በዚህ ዘመን ሽንኩርት በእጅ ይከተፋል እንዴ? በአጥንት መከትከቻ

ሰው ስራ ፈጥቷል፣ አደለም መብቱን ለማስከበር የሚመጣው። ሰላም ውድ ተመልካቾቻችን እንደምን ሰነበታችሁ? ሳምንታችሁ እንዴት ነበረ? ባለፈው ዳኛ ይታይ ፕሮግራም እንዴት አያችሁ? እርግጠኛ ነኝ በጣም ብዙ ትምህርቶችን እንዳገኛችሁ። እንግዲህ ሳምንታዊ የሆነ ዳኛ ይታይ ፕሮግራም ወደ እናንተ ወደ ውድ ተመልካቾች አስተማሪ እና አዝናኝ በሆነ መልኩ የሕግ ፕሮግራም አዘጋጅቼ የማቀርብላችሁ እኔ ይታይ ጣሴ ስሆን በሙያዬም ዳኛ ነኝ። ከሳሽ ተከሳሽ፣ እንዲሁም ምስክሮችን ወክለው የሚቀርቡት ተዋንያን ናቸው። እንግዲህ ግን አለማወቅ ከተጠያቂነት አያድንም የሚለውን ማለት እየተከተላችሁ፣ ዳኛ ይታይ ፕሮግራምን እየተከታተላችሁ የህግ እውቀታችሁን እያዳበራችሁ እንድትሄዱ የሁልጊዜ መልእክቴ ነው። እንግዲህ ዛሬ ማስተማር የሆነ ፕሮግራም ይዤላችሁ ቀረብ ያለሁኝ ክርክሩ፣ ፍርዱ ምን ይመስላል የሚለውን ህጉት ምን ይላል የሚለውን አብረን የምንከታተለው ነው የሚሆነው ወደ ችሎት ልገባ ነው። ተከተሉኝ። መልካም ቆይታ። የኢትዮጵያ የህግ ባለሙያ ሴቶች ማህበር በ1987 ዓ.ም የተቋቋመ ሲሆን በሴቶች መብት በሰማያዊ መብቶች በመልካም አስተዳደርና በሰላም ግንባታ ዙሪያ ያተኮሩ ውጤታማ ስራዎችን እየሰራ ይገኛል። የኢትዮጵያ የህግ ባለሙያ ሴቶች ማህበር የሴቶችን ፖለቲካዊ፣ ማህበራዊና ህጋዊ መብቶችን ለማሻሻል ይረዱ የተለያዩ ፕሮግራሞችን በውጤታማነት ተግብሯል። ከእነዚህም ውስጥ አድሏዊ ህጎች ማሻሻያዎችን የተሻሻለ የቤተሰብ ህግና የኢፌዴሪ የወንጀል ህግን ጨምሮ የተለያዩ ፕሮጀክቶችን ሲተገብርና ሲደግፍ ቆይቷል። ከእነዚህ ፕሮጀክቶች ውስጥም በሬቪሉሲ ፓካርድ ፋውንዴሽን የገንዘብ ድጋፍ የሴት የቤት ሰራተኞችንና የጾታና የስነ ተዋልዶ ጤና መብቶችን ማስተዋወቅ ላለፉት ጥቂት ዓመታት ተተግብረዋል። በእነዚህ ፕሮጀክቶች ትግበራ ወቅት የጾታና የስነ ተዋልዶ ጤና መብቶችን በሚመለከት በመንግስትና በተለያዩ የሲቪል ማህበረሰብ ድርጅቶች የተለያዩ የቅስቀሳ ስራዎችን ሲያደርጉ ቆይቷል። ሆኖም ግን አሁን ያሉትን ፖሊሲዎችንና ፕሮግራሞችን በመተግበርና በመከታተል ረገድ አሁንም ክፍተቶችና ተግዳሮቶች ይታያሉ። በመሆኑም የኢትዮጵያ የህግ ባለሙያ ሴቶች ማህበር ተጨማሪ ማስረጃዎችን በማዘጋጀት እነዚህን ፕሮጀክቶች በማጠናከር በቀጣይ ለሚኖሩ የህግ ማሻሻያ ስራዎች ት እንዲሆኑ ይሰራል። በሴት የቤት ሰራተኞችና በሴቶች የስነ ተዋልዶ ጤና መብቶች ዙሪያ ላይ የሚታየው የግንዛቤ ጥረት በተለይ በህግ አተረጓጎም አመለካከትና አፈጻጸም ላይ ግንዛቤ ለመፍጠር ከዳኛ ይታይ ጋር በመተባበር ይህንንና የተለያዩ ተከታታይ የቴሌቪዥን ፕሮግራሞችን አዘጋጅተን እናቀርብላችኋለን። እንድትከታተሉንና እንድትሳተፉ በአክብሮት እንጋብዛለን። የኢትዮጵያ የህግ ባለሙያ ሴቶች ማህበር እንደምን አላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ወይዘሪት መዓዛ አመሩ፣ ተከሳሽ ወይዘሮ ገበያነሽ አለላ፣ አቤት ቀርቧችኋል? አዎ ቀርቧል። እንግዲህ ከሳሽ፣ በተከሳሽ ቤት በቤት ሰራተኝነት ተቀጥሬ በወር አምስት ሺ ብር ሊከፍሉኝ ተስማምተን ገብቻ አለሁኝ። ስለዚህ ያልከፈሉኝ አንዳንድ ሺህ ብር የተጠራቀመ ሰባት ሺህ ብር አለና ሊከፍሉኝ ይገባል። ልብሴንም ስለያዙብኝ ሊመልሱልኝ ይገባል የሚል ክስ ይዘው ቀርበዋል። እስኪ ምን ነበረ ግንኙነታችሁን በደንብ ዘርዘር አርገሽ አስረጅኝ። እሺ፣ አመሰግናለሁ የተከበረው ፍርድ ቤት፣ በቅድሚያ ከሳቸው ቤት በአምስት ሺህ ብር ተስማምተን ከደላላ ቤት አመጡኝ። ከዛ ከገባው በኋላ ሰባት ወር ከሰራሁ እየሰራሁ ያው በአምስት ሺ ብር ይታሰብልኛል ብዬ ከዛ ወጣሁና እንደገና ከዳቦ ቤት ተልኬ ሲሄድ፣ በመጀመሪያ እሳቸው ምናሉ ሙያ ትቺ ምና የመጣሽው በአምስት ሺ ብር ነው፣ ሙያ ስለሌለሽ ገንዘብ ቀንሼ ነው ላሰራሽ የምችለው፣ ካልሆነ ግን ልመልስሽ ነው ወደ ደላላው ቤት አሉኝ። እኔ ደግሞ ሰርቼ መብላት ስለምፈልግ ለምን ትዬ ከሚመልሱኝ፣ በቃ የተወሰነ ሙያ እስከምለምድ ድረስ ትንሽ ብር ይቀንሱና ያሰሩኝ ብዬ ለመንኳቸው፣ እሺ አሉኝ። እየሰራሁ እያለሁ ዳቦ ቤት ተልኬ በሚሄድበት ሰዓት የዳቦ ቤቱ ባለቤት ሰው በተወደደበት በዚህ ዘመን ደግሞ የምን አራት ሺህ ብር ነው እኔ አምስት ሺህ ብር አስቀጥርሻለሁ አለኝ። በአምስት ሺህ ብር ሙያ ቢኖረኝ ባይኖረኝ እኔ አምስት ሺህ ብር ከከፈሉኝ ብዬ ካመኑበት አልኩና ገባሁ። ከዛ ተመልሼ መጥቼ ልብሴን እንዲሰጡኝ ስጠይቃቸው አልሰጥም አሉ። በሰዓት ለመ- አሉኝ ለምንድን ነው ልብሴን የማይሰጡኝ ብዬ ለጎረቤት ላስልክባቸው ሲሄድ ጎረቤት በሙሉ ለሳቸው አደላ እንዶ ከሰው ይቆጣረኝም የለ በቃ ደሃ ድሮስ ምን ዘመድ አለው በቁጣና ጭራሽ እንደውም አንገራገሩኝ ሁለተኛ ከዚህ ቤት እንደውም ዘርፈሻል ብለን ነበር ምን አስይዘሽ ብሎ ሲያስፈራሩኝ እኔም ተመልሼ በወር ስንት ብር ነበር 5000 ብር ነው ከደላላ ቤት የመጣሽው አዎ 5000 ብር ተነጋግረን መጣ የስንት ወር ነው አሁን አልተከፈለኝም እያልሻለሽ ነው ያልተከፈለኝንማ እሳቸው ያውቁታል። እንሳቸው እኔን ስራ ትችይም በሚል ሰበብ ነው አንድ ሺህ ብር የቀነሱብኝ እንጂ አምስት ሺህ ብር ነው ተዋውዬ መጣሁት። ሰባት ወር አገልግዬ ከዛ እግዚአብሔር ስጥ ባለ ዳቦ ቤት በአምስት ሺህ ብር አስቀጥርሻለሁ ሲለኝ ወጥቼ ሄድኩ። ሰት ነግሪያቸው? አዎ አልነገርኳቸውም። ሙያ የለሽም ሙያ የለሽም ሽንኩርት መክተፋት ትችም በዚህ ዘመን ሽንኩርት በእጅ ይከተፋል እንዴ? እንኳን ብለው ገንዘቤን ለመቀነስ ነው እንጂ ሙያ ሳልችል ቀርቼ አይደለም። የተከበረው ፍርድ ቤት እንደዛ ብለው ነው የቀነሱብኝ እና አሁን የምፈልገው የሰባት ወር አንዳንድ ሺህ ብር ያስቀሩብኝ ሰባት ሺህ ብር እንድታስከፍሉኝ ነው። ልብሴንም ይዘውብኛል። ልብሴን ያሰጡኝ የድሀ ልብስ ምን ያደርግለታል ብዬ ባስለምናቸው እንደውም ዘርፋኛለች ብዬ አለመክሰሴ ምን ሆኜ ነው ብሎ ሲያስፈራሩኝ፣ ያው ወደዚህ ይዤ መጣሁ ክሴን እንግዲህ ተከሳሽ፣ ያዳመጡ ነው። ያልተከፈለኝ አንድ ሺህ ብር የሰባት ወር ሰባት ሺህ ብር አለ የቀረብኝ። ልብሴንም አልመለሱልኝም እና ይመልሱልኝ የሚል ነው። በእርሶ ቤት በቤት ሰራተኝነት ተቀጥራ ትሰራ ነበር። በክሱ እንደተገለጸውም ያልተከፈላት ቀሪ አንዳንድ ሺህ ብር የሰባት ወር ገንዘብስ አለ። ልብሱ አስተይዟሉ። እስቲ ምን ይላሉ? ምላሾትን ይስጡ። እሺ፣ እውነትና አምስት ሺህ ብር በደላላ ቤት የመታት ስራ ገብታ ነበረ። ነገር ግን ሳያት አትሰራ መስራት አትችልም፣ ሽንኩርትን መክተፍ አትችልም፣ ማጠብ አትችልም፣ ንጽህና ሁሉ ነገሯ ገና ነው። ስለዚህ እኔ ሌላ ደላላ ሰራተኛ እንደሚያጠልኝ አድርጌ እሷን ለማሰናበት ስነግራት እግሬ ላይ ወድቃ እትዬ ሶስት ሺህ ብር ይስጡኝ እየተላላ ኮት ልልመድ አለችኝ። በኋላ ሀሳብ ባደረግኩኝና እንደ ሶስት ሺህ ብር ምን ታደርገዋለች ብዬ አይ አራት ሺህ ብር እከፍልሻለሁ፣ አራት ሺህ ብር ስለምከፍልሽ ነይ እንዋዋል ብዬ ያመጣትንም ደላላ ጠርቼ እማኝ አድርጌ እሷን አስፈርሜ በአምስት ሺህ ብር መጥቼ ነበረ፣ አሁን ግን በአራት ሺህ ብር ከዚህ ቀን ጀምሮ እሰራለሁ የምትለውን የሚል ውል አስፈርሜት ስራችንን ቀጥ ኑሯችንን ቀጠልን አረ ይሄ ውሸት ነው እን እርሶ ፖርሳ የዘው ውጭ ስለዋሉ ነው እንዴ እኔ እንደዚህ ብሎ የሚሆነጁልኝ ሆ ትንሽ እኔም ጋር ስትኖር ትንሽ ካፋ ትንሽ ቀደም ቀደም ማለት ባህሪ ያላትና አረቃታለሁ አስተካክላታለሁ አንድ ሰው እኔ ቤት ሶስት አመት ከኖረ ሁለት አመት ከኖረ ከህይወቱ ውስጥ አንድ የሚመር ትዝታ በህይወቱ እንዲኖር ስለማልፈልግ ጥሩ እንደ ልጆቼ ከልጆቼ እንደ አንዷ መተተኛው ልጆቼ መኝታ ክፍል ሴቷ ልጄ መኝታ ክፍል አንድ ላይ ነው ፊት ለፊት ለፊት ለፊት የሚተኙትና እኔ ሰራተኛ እንደ ልጄ አድርጌ ነው የምኖረው። በኋላ ከትንሽ ከሰባት ወር ከቆየች በኋላ ከአካባቢያችን ያለ ሱቅ ስትላክ የመቆየት ዘግይታ የመንጣት እንደዚህ እንደዚህ ጀመረች። እኔም ታንቺ ልጅ እንደዚህ አታድርጊ፣ መስከረም ሲጠባ ትምህርት አስገባሻለሁ። እንደገና ደግሞ ቢሮዬም ደግሞ የግል ድርጅት ነው ያለኝ፣ እዛ ጽዳት ምንም አድርጌ በልቦናዬ ስራ ደርባ ሰርታ የምትጠቀምበትን እያሰብኩላት መስከረም ደግሞ ሲመጣ ትምህርት ቤት ላስገባት ከባለቤቴም ከልጆቼም ጋር ተነጋግረን ነበረ። በመሀል ጠፋች። ወታተ ልካ ሄዳ ቀረች። ስትሄድ አልነገረችትም። በቃ ሱቅ ተላከች፣ አልመጣችም ተመልሳ። ልሷንም አልወሰደች፣ ተመልሳም አልመጣችም፣ ቀረች። ከዛ በሶስተኛው ወር ተመልሳ መጣችና አንዳንድ ሽብር የሰባት ወር አለኝ ሰባት ሽብር፣ እንደገና ልብሴንም ስጡኝ ስትል አባረርያታለሁ። ውጭ ዞር በይ ብያታለሁ። ለምን በወቅቱ ተናድጄ ነው። አንደኛ አንዳንድ ሽብር የላትም። ተስማምተን ተዋውለን በአራት ሺ እንድትኖር አድርጊያታለሁኝ። ሁለተኛ ነገር፣ ልብሷን ደግሞ የከለከልኩበት ዋናው ምክንያቱ በወቅቱ ልብሷን ወስዳ ተሰናብታ ተመራርቀን መለያየት ስትችል ጠፍታ ነው የሄደችው። በዚህ ምክንያት በስጨት ብዬ ልብስ የሚለሽ ዞርቤ ብዬ አባርራታለሁኝ። ከዚህ በተረፈ ግን አብረን በምንኖርበት ጊዜ ጥሩ እናትና ልጅ ሆነን ነው የምንኖረው። ለሰባት ወር ብቻ ነው በእርሶ ቤት በቤተሰራተኝነት ተቀጥራ አይኖረችው? አዎ፣ በሰባት ወር ነው ለሰባት ወር ነው ኔ ጋ ቆየችው። ያመጣት ደላላ የሚወስዷቸው መልሰውም ራሳቸው ደላሎቹ ናቸው ለምን መንግስት በቤት ሰራተኛ እና በአሰሪና ሰራተኛ መካከል ሕግ እስከሚያወጣልን ድረስ እኛ አሰሪዎችም ሰራተኞችም ከደላላ ጥቃት ብልጥ መሆን አለብን። ምክንያቱም እነሱ ገንዘብ ለማግኘት ነው የሚፈልጉት። እኔ እሷ መታ ሶስት ወርም ሁለት ወርም ተቀምጣ ስትሄድ አዲስ አስገባ ከፍላለሁ እሷን በሄደችበት ትከፍላለች እና ሁለቱም ቀጣሪም አስቀጣሪም እየባከንን ነው ያለ ነው አሁን እኔ በማስፈረሜ ነው እንጂ እኔንም ዕዳ ውስጥ ከተውኝ ነበረ። ከብርዳኛ እርግጠኛ ነኝ። አሁንም እሷ በጣም የዋህ እኔ ቤት እያለች ብዙ ትንሽ ያው ያለማወቅ ፈጠን ፈጠን ከምትሌላ በጣም በቃ የዋህ ናት። እንደውም ዶሮ ልሰራ እንትን ብዬ በአጥንት መከትከቻ ዶሮን ሁለት እንዲጀርባው ላይ እንደዚህ ነው የቆረጠችው። ሁለት ምንም ነገር ካለማወቋ የተነሳ መገንጠልም ሳትችል። እችን ሰራተኛ ግን በጣም ባለሙያ ናት። የፈረንጅ ምግብ ያበሻ ምግብ ትችላለች። እቃ በኤሌክትሮኒክስ መሳሪያዎች ትጠቀማለች። ላውንደሬንም እንጃ 15 ቀን አልተጠቀምኩበትም አቃጠለች ወዲያው ምንም ነገር ልጅቷ የምትችለው ነገር ሰው ቤትም ከኔ በፊት በኋላ ስታጫውተኝ አልገባችም። እችን ልጅ ሰው ቤትም ያገባችሁን ልጅ ያበሻ የፈረንጅ ድግስ ሲኖር ብፌ ግቢ ትደግስልሻለች ብሎኝ ነው በአምስት ሺህ ብር ያስገባልኝ እና የፈረንጅ ምግብ እየሰራሁ ሆነው አምስት ሺህ ብር ሊከፍሉኝ ነበር። እሱንማ ብችል ከዛ የበለጠ ነበር የምጠይቀው። ይሄም ደላላ ነው የሚሉትን እየሰማሁ ክቡር ዳኛ እና ክቡር ዳኛ የሰው ልጅ እንደ ችሎታው እንደ እውቀቱ እንደ ታማኝነቱ እንዳገለገለበት የስራ ልምዱ ነው መከፈል ያለበት። ቀጣሪዎች ደግሞ እንደ እኔ አይነት ችግር እንደዚህ አሁን እንደተከሰስኩትና እኔ መውጫዬን እንዳዘጋጀሁት አይነት በህግ መተዳደር አለባቸው። ለሰራተኛ ተብሎ የመተዳደሪያ ህግ እንደ ለቤት ሰራተኛ ባይባልም ሀገራችን የምትተዳደርበት ህግ አለ። ውል ያስፈልጋል። በውላችን መሰረት መዋዋል፣ ያለ ውል ምንም ነገር አለማድረግ፣ በውል መቅጠር። ቀጣሪዎች ደግሞ ሰብአዊ፣ እንደኛው ሰው ናቸው። ሰራተኞች የእኛው ልጆች ናቸው። በኑሮ ዝቅታ ብዙ የተማሩ ልጆች ሊቀጠሩ ይችላሉ። ሰው ቤት ማክበር፣ እኛ የሚጠበቅብን ከልጆቻችን እኩል ማየት፣ እንደ ሰው ሰብአዊነት ሊኖረን ይገባል ብዬ አስባለሁ። እኔም ስለማደርገው ስለዚህ አሁንም ክብር ፍርድ ቤት ወደ ተከሰስኩበት ጉዳይ ስመጣ እኔ ምንም አይነት የህግ ጥሰት በዝች ልጅ ላይ አልፈጸምኩም። በጣም በክብር ይዣታለሁኝ። ስትኖርም ሶስት ሺህ ብር አድርጊልኝ ሶስት ሺህ ብር አድርጌ ልስራ ስትለኝ አይደለም አራት ሺህ ብር አደርግልሻለሁ ስሪ ብያት ማታ መተን እኔም ልጆች ሁላችንም አንድ ላይ ሰራርተን ፍሪጅን ከትላታለን ይታያለች። እሷ ስንሰራ ታይናለች። ፍሪጅን ከትላታለን። ቤት እያጸዳች ቤት እየጠበቀች ትውልናለች። ማታ ስንመጣ ያንን አሟሙቀን ደግሞ አብረን ከእሷ ጋራ ቀጥ ብለን አብረን ነው የምንሰራው። ይሄንን መቼ የምትከጁ አይመስለኝም። አንድ ላይ ነው የምንሰራው። ስለዚህ እኔ በክብር ያስኳት ልጅ ዛሬ ፍርድ ቤት ስታቆመኝ እኔ በጣም በጣም ነው ያዘንኩባት እውነት ክብር ፍርድ ቤት። ስለዚህ በዚህ መንገድ ችግር እንዲታይልኝ የከለከልኳት ገንዘብ የለም። በአምስት ሺህ ብር ከደላላ ቤት ይዣት በመጣም፣ ነገር ግን ያው ስራ ባለመቻሏ ምክንያት ሌላ ሰው ተካል ተካለው ብዬ ስላት ሶስት ሺህ አርጊ ስትለኝ፣ አይ አራት ሺህ ብር ይሁን ብለን በውልም ያው እዚህ ጋር ይታየኛል። ማንበብና መጻፍ ትችላለሽ? አዎ እችላለሁ፣ እስከ ሰባተኛ ክፍል ተምሬያለሁ። ስለዚህ እዚህ ጋር አንብበሽ ተረድተሽ ነው የፈረምሽው አይደል? አዎ ፈርሜያለሁ። ግን እትዬ ያን ወረቀት አልጣሉትም ምድን ይህ ለምን እጥለዋለሁ? አልጣልኩትም። በክብር ማስቀምጫ ው ዛሬ ከመልሴ ጋር አቅርቤዋለሁ ለፍርድ ቤት አይኔ የጣሉት መስሎኝ ነበረ። እኔ እንግዲህ አሁን መፈረሜን አልክድም። ዚ አንብበሽ ተረድተሽ ነው ሺህ ብር ስራ ባለመቻሌ ምክንያት ከአምስት ሺህ ብር በደላላ ቤት ብመጣ፣ ግን ከዚህ ጊዜ ጀምሮ በወር አራት ሺህ ብር እንዲከፈለኝ ትስማምቻለሁ የሚል እዚህ ጋር ያስቀመጥሽው የተቀመጠ ማስረጃ አለና እሱን አንብበሽ አምነሽ ተረድተሽ መፈረምሽን ለማረጋገጥ ነው። ያው እሱንም አምነሽ ልኛል። ስለዚህ በዚህ ምክንያት ቀሪ አንድ ሺህ ብር ብላኝ ሰባት ወር የጠየቀችኝ አግባብ አይደለም። ተግባብተን ነው ነው እያሉ ያሉት? አዎ ክብር ፍርድ ቤት ተግባብተን ነው፣ ያው በፊርማው መሰረት ተግባብተን ነው ሶስት ሺህ ብር ብላኝ፣ አንድ ሺህ ብር እኮ ጨምሬላት አራት ሺህ ብር ያደረኩላትን ሰው ነው ዛሬ ከሳ ፍርድ ቤት ያቆመች ማለት። በእርግጥ ወደ ደላላው ቤት ነው የምመልስሽ ሲሉኝ ወደ እሱ ከሚመልሱኝ በቃ ይቀነስብኝና ለስራ ብያለሁ። ታዲያ ተቀንሶ ሲሰጥሽ በአምስት ሺህ ብር ተስማምተሽ በአራት ሺህ ብር ተቀንሶ ሲሰጥሽ እየተቀበልሽ በዛ ላይ ደግሞ ፈርመሽም ዛሬ እዚህ ፍርድ ቤት ቀሪ አንድ ሺህ ብር ወደኋላ ይከፈለኛል ብሎ መምጣቱ ለምን አስፈለገ? እና ምን ሙያ ባልችል እየለመድኩ አይደል? ሰባት ወር ሙሉ ዝም ብለው በአራት ሺህ ብር መስራት ነበረብኝ። በዛ ላይ ደግሞ የተሻለ ሳገኝ ነው ትቼ የሄድኩት እነዛስ የቀጠሩኝ ይገባታል ብለው አይደል እንዴ ትዬ፣ ምን ችግር አለ፣ አምስት ሺህ ብር አድርገው ቢከፍሉኝ እኔ አንዴ ስለፈረምኩ ብቻ ዝም ብለው አራት ሺህ ብር። በእርግጥ ጸባያቸው፣ መልካምነታቸው እንዳለ ሆኖ በጣም ነው የምወዳቸው፣ ግን ያው አንድ ሺህ ብር ሲጠራቅም የሰባት ወር ሰባት ሺህ ብር ነበረሽ እኮ ሲለኝ ሰው መጣሁ ወደ ፍርድ ቤት። ሰው እንግዲህ ሰባት ሺህ ብር አለሽ ብሎ ሰው ስላለሽ ብቻ ነው የመጣሽው። ምክንያቱም ያው ስትኖሪ ማንበብ መጻፍ ችለሽ ተረድተሽ ተማምነሽ ነው ስራ ባለመቻልሽ እዚህ ጋር ከአምስት ሺህ ብር ወደ አራት ሺህ ብር ተስማምተሽ የኖርሹ እና ሁሌም ሰዎች ወደ ፍርድ ቤት ሲመጡ ትክክለኛ እውነታቸው እንዲወጣላቸው፣ ፍትሕ እንዲወጣላቸው እንዲሰጣቸው ትክክለኛ ማስረጃና ክሱ ነው ይዘን መምጣት ያለብን። ዝም ብለን በይሆናል እና እኛ በፈለግነው ነገር ፍትሕ እናገኛለን ብሎ መምጣቱ ብዙ ተገቢነት ያለው አይደለም። ምክንያቱም ቤት ሰራተኝነት በራሱ እንደሌላ አሁን እሳቸው ሄደው መስሪያ ቤት ቁጭ ብለው ስራቸውን እንደሚሰሩት ሁሉ አንቺ ባለሽበት ቤት ቢሮሽ፣ ነው መስሪያ ቤትሽ ነው። እንደዛ ነው። አይተሽ ተረድተሽ መስራት ያለብሽ የማይመች ነገር ካለ ተግባብቶ ነገሮችን በሰላማዊ መንገድ ለመጨረስ ማሰብ ነው። ኃላፊነት እና ግዴታ መወጣት ነው። ያልተመቸ ነገር ካለ ግን እሱን በአግባብ አሁን ዛሬ እዚህ ፍርድ ቤት መተሽ እንደጠየቅሽ ሁሉ ያልተመቸሽ ነገር ካለ ላጠይቂ የምትችበት የህግ አግባብ የለም። ነገር ግን ባመንሽበት በተግባባሽበት ማስረጃ ባለበት ሁኔታ ላይ ሰው ስላለሽ ብቻ መተሽ መጠየቁ ያው ጊዜን፣ ጉልበትን፣ ገንዘብን ከማባከን እና ያለሽን መልካም ግንኙነት ከማሻከር ውጭ ብዙም ይጠቅምሽ ነገር ያለ አይመስለኝም። ነገም ወደ ስራሽ ተመልሰሽ ትሰሪ ያለሽ እና እንደዚህ አይነት ነገሮች በህይወትሽ እንዳይደገሙ ነው እየነገርኩሽ ያለሁት። ምክንያቱም በቃ ቢሮሽ ነው፣ እንደ ቢሮ አይተሽ በስርአቱ መስራት ነው። በምትኖሪበት ቤት ነው በደል ሊኖር ይችላል። ሁሉም ሰው አንድ አይነት አመለካከት፣ ግንዛቤ፣ እውቀት፣ ደግነት፣ ቀናነት የለውም። የታወቀ ነው እና በዛ ልክ የሚገጥምሽ ነገሮች ካሉ ትጠይቂያለሽ። ግን ደግሞ እንደነዚህ አይነት ደግሞ መልካም ሰዎች ሲገጥሙሽ ደግሞ ልትከሽ የምትችበትን መብትሽ ልጠይቅ የምትችበትን ነገር በአግባቡ ሆኖ ሲሆን የተሻለ ነው የሚሆነው። በዛ ልክ እንድትረጁ ብዬ ነው። ጥሩ እንግዲህ ክርክራችሁን አዳምጫለሁኝ። ክብር ፍርድ ቤት፣ እኔ ማስከፈል ቢገባኝ የባለቤቴን ሁለት ሙሉ ሱፍ ልብስ በሳፋል አድርጋ ዘፍዝፋ አጥባ ሁለት ሙሉ ልብስ አበላሽታለች። አሁን ደግሞ ልብሴ ልብስ የምትለው የተጠቀጠቀ ሻንጣ እኔና ልጆች የሰጠናት ልብስ ነው። ሌላው ፔርሙስ የምግብ ፔርሞስ ትልቅ የምግብ ፔርሞስ ሰብራለች። እነዚህ ተደምረው እንኳን ሰባቱን ሽብር እኔ ጋ አለኝ ልትል እስካሁን የከፈልኳትን ብር እንኳን ከፍላ የሚጨርስ አይደለም። ያጠፋ አልሰብርም ብዬ ነው የገባሁት። ሰው ሲሰራ አይሳሳትም። እንደ ወባ በሽታ ደግሞ በጣም በቃ ልትሞት የምትደርስ በቃ ሁን የምታያት በህመም አላት የወባ በሽታ ያንን በግል ሆስፒታል እየተመላለስኩ አሳክሜ አገግሜ፣ ወተት ተከራይተንላት ወባና ሳምባ ነው ያላት። እና ወተት ለእና እንቁላል ተከራይተንላት፣ እንዲህ እየተንከባከብናት ሰውነቷ ሁሉ መለስ ብሎ ጥሩ እየኖረች ነው። እንግዲህ እነዚሁ ደላሎች አባብለው ደህና ከተቀመጠችበት ቤት አስወጥተው ይኸው ተመልሳ እንደገና መፋቂያ መስላል ወደ በሽተኛነቷም የተመለሰችው እንጂ እኛ ይሄንን ሁሉ አድርገናል። በኪሳራም ደረጃ አሰለጠናታለሁ ብዬ ከስር ያለው ያው እንግዲህ ያው ስራዎችም ሲለመዱ ሰው አብሮ ሲኖር ብዙ ነገሮች ይኖራሉ። ያው ግን ደግሞ እኛም ደግሞ ስራ ነው ብዬ ሻለሁ እና ማታቂውን ነገር አለመንካት ማትሽውን ስራ ችላለሁ ብሎ አለመግባት ባለሽ፣ እውቀት ባለሽ፣ ታማኝነት ባለሽ ልክ ነው። ለሰዎችም፣ ይሄን እችላለሁ፣ ይሄን አልችልም፣ ይሄን እለምድ አለሁኝ ብለሽ ነው መግባት ያለብሽ። ነገም ትገቢያለሽ። አሁን አንቺ ያጠፋሻቸው ጥፋቶች፣ ተሰበሩ የተባለው ነገሮች ሁሉ አንችም እያመንሽ ስለሆነ በገንዘብ ተተምነው ክፈይ ብትባይ በህግ የሚያስጠይቅሽ እና የሚያስከፍልሽን ስህተት ነው ሰርተሽ ያለሽው። ምክንያቱም አልጠየቁሽም እንጂ ጠይቀውሽ ቢሆን ምትከፊው ነገር ነው። ነገም ከነጎዲያም ሰዎች ቤት ስትገቢ ስራሽን ስትቀጢ የማትችይውን ነገር አልችልም ምችለውን እችላለሁ ብለሽ እንደ ሞያሽ ነው መስራት ያለብሽ። በቀዝቃዛ የሚታጠብ መስሎኝ ነው። አሁን እየነገርኩሽ ነው ለወደፊትሽ ትምህርት እንዲሆንሽ ነው። ሁሌም ስንሰራ ምንችለውንና ምናቀውን ነው መስራት ያለ ማንችለውን ደግሞ በመማር በመመካከር ነው ማለፍ ያለብንና ነገም ወደ ስራሽ ትሄጃለሽ ትቀጥያለሽ። አሁን አጠፋሽ የተባለው ጥፋት በገንዘብ ቢከሱሽ በህግ የሚያስጠይቅሽ ስለሆነ ለወደፊቱም የምትሄጂበት ቦታ በታማኝነትና የምትችውን ነገር ብቻ እየሰራሽ ነው መቀጠል ያለብሽ። ጥሩ። እንግዲህ ያው ክርክራችሁን አዳምጫለሁ፣ ሆይ ውሳኔ እሰጣለሁ። ውሳኔ ለመስጠት ተለዋጭ ቀጠሮ ሰጥቻለሁ። የዕለቱ ስራ በዚሁ ይሰጣለ። እንደምንላችሁ ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ወይዘሪት መዓዛ ታምሩ፣ ተከሳሽ ወይዘሮ ገበያንሽ አለለ አቤት ቀርባችኋል። መዝገቡ የተቀጠረው መርምሮ ውሳኔ ለመስጠት ነው። ተመርምሮ ውሳኔ ተሰጥቷል። ውሳኔውን አነብላችኋለሁ። ተከሳሽ ለከሳሽ ብር 7 ሊከፍሉ ይገባል ወይስ አይገባም የሚለውን ይዘናል። ከሳሽ በየወሩ ሊከፈለኝ ከሚገባው ብር ላይ አንድ ሺ ብር እየቀነሱ ስለከፈሉኝ ተጠራቅሞ ያልተከፈለኝ ያሉትን በተመለከተ ከሳሽ ሙያ ስላልነበራቸው በብር አራት ሺ ብር ለመስራት ተስማምተው ስለፈረሙ ሊከፍል አይገባም በማለት ተከራክረዋል። በመሰረቱ ደሞዝ የሚከፈለው ለተሰራ ስራ ነው። ከሳሽ በተጠቀሰው ብር ለመስራት ተስማምተው የፈረሙ መሆናቸው በፍርድ ቤት አልተካደም፣ በማስረጃነትም ተያይዟል። ስለሆነም ከሳሽ በብር 5000 ተቀጥረዋል የሚያስብል የህግ መሰረት የለውም። በፍታቤር ህግ ቁጥር 26042 ማንኛውም በማንኛውም ሁኔታ ውሉ ቀሪ ሲሆን ደሞዝ እንደሚከፈል ይደነግጋል። ሆኖም በቀረበው ክስ ቀደም ብለው በብር 5000 ብር ቢቀጠሩም ካላቸው የስራ ሙያ ዝቅተኝነት የተነሳ ከተከሳሽ ጋር በመስማማት በብር አራት ሺ ብር ለመስራት ከተስማሙ በኋላ ወደኋላ ውሉ ቀሪ ከሆነ በኋላ ወደኋላ ተመልሰው ሊከፈለኝ ይገባል ብለው የጠየቁትን ክፍያ በተመለከተ የህግ አግባብነት የለውም በማለት ፍርድ ቤቱ ውሳኔ ሰጥቷል። ስለሆነ ወጪና ኪሳራ ግራቀኛችሁ ተቻቻሉ። መዝገቡ ተዘግቷል። ወደ መዝገብ ቤት ሲመለስ የዕለቱ ስራ በዚሁ ተጠናቋል። እሺ ዛሬ ስለተሰጠው ፍርድ በጣም ደስተኛ ነኝ። ምክንያቱም አምስት ሺህ ብር ክፈይኝ ብላ ከደላላ ጋር መጣች። የደላላ ከፍዬ ወደ ስራ አስገማረኋት። ከዛ በኋላ ምንም ስራ አትችልም? ምንም ሽንኩርት መክተብ ሰው እንዴት ያቅተዋልና፣ በቃ እኔ ሌላ ሰው አግኝቻለሁ ሂጂ ስላት ጫማዬ ላይ ወድቃ አልቅሳ እትዬ ሶስት ሺህ ብር ክፈሉልኝ ብላ በኋላ እኔ ሶስት ሺህ ብርም አልከፍልም፣ እየአራት አራት ሺህ ብር ተዝማማን። ግን አራት ሺህ ብር ሳደርግላት እኔ ጠንቃቃ ነኝ፣ ብዙ ጊዜ እንደዚህ አይነት ነገር ስለሚከሰት ከዕድሜም የተማርኩት ነገር ጠንቃቃ ስለሆንኩኝ አስፈረምኳት። በወር አራት ሺህ ብር ደሞዝ የሚል አስፈርሜ እንድትሰራ አስቀጠልኳት። ከይህ በዚህ እንዳለ ሱቅ ልኪያት በዛ ሄዳ ቀረች፣ ልብሷንም አልወሰደች። አሁን ጭራሽ መጀመሪያ ደላላው ባመጣኝ አምስት ሺህ ብር ስለነበረ የኋላ ቀሪ አምጪ ብላኝ፣ ይሄው እንደምታዩት ፍርድ ቤት አቀረበችኝ። ነገር ግን ፍርድ ቤቱ ከእኔም ጠንቃቃነት ማስረጃ ከመያዜ በመነሳት የወሰነው ውሳኔ ትክክል ነው እና ለሁለተኛውም ላሰሪም፣ ለሰራተኛም መንግስት ሕግ እስከሚያወጣ ድረስ እኛ ቀጣሪዎችም ተቀጣሪዎችም ራሳችን የምንተዳደርበት ውል ላይ እየተፈራረምን ማሰራቱ እንዲህ ዛሬ ለእኔ እንደጠቀመኝ ይጠቅማል። ስለዚህ ጠንቃቃ መሆን አለብን። ተቀጣሪዎቹ በስርዓት መብታቸውን ማክበር አለብን። እኛም ቀጣሪዎች ደግሞ መብታችንን ማስከበር ስላለብን በውል በማስረጃ በምስክር ፊት ማድረግ እንዲህ እንደዛሬው እንደኔ ነጻ ያወጣል። አመሰግናለሁ። በተሰጠው ፍርድ ተደስቻለሁ። በተሰጠኝ ፍርድ ያው ተቀብያለሁ። ምክንያቱም ጥፋተኛ ነኝ እኔ ሴትዮዋ ምንም ነገር ሳይበድሉኝ በሰው ተታልዬ አምስት ሺ ብር ደግሞ ዛገኘው ብዬ ነው ወጥቼ የሄድኩት አልተሰናበትኳቸውም። ማለት አንድ ወረቀት አምኜበት ከፈረምኩ ያንን ህግ ማክበር እንደነበረብኝ አላወኩም። ያው ተምሬበታለሁ። ሴትዮዋንም በጣም ይቅርታ ጠይቃለሁ። በእርግጥ እኔ ያሰብኩት አምስት ሺህ ብር ደሞዝ ከተከፈለኝ፣ ሰባት ወር ያገለገልኩበት የቀነሱብኝ አንዳንድ ሺህ ብር አለ ብዬ ነበር፣ ልበላ ነበር። እኔም እንግዲህ ሰዎችም ገፋፍቶኝ ነበር የመጣሁ አጥፍቻለሁ። እንግዲህ ተምሬበታለሁ። አመሰግናለሁ። ውድ ተመልካቾች ችሎቱ እንደተመለከታችሁት ነው። የቤት ሰራተኝነት አማራጭ የስራ መስክ ተደርጎ መወሰድ አለበት። ስለሆነም የቤት ሰራተኞች ልክ እንደ ማንኛውም ተቀጣሪ ሰራተኞች ናቸው። ሆኖም አሁን እየተፈጠረ ላለው በአቀጣጠርም ሆነ በደሞዝ አከፋፈልና የስራ መሰናበት ወዘተ በተመለከተ የሚፈጠረው አለመግባባት ዋነኛው ጉዳይ በህግ የተቀመጠ በቀጣሪና በተቀጣሪው መካከል ህግ ሆኖ ግዴታን የሚጥል ነገር ባለመኖሩ ነው። ስለዚህ ህጋዊ የቅጥር ውል፣ የደሞዝ አከፋፈል፣ የስራ ስንብት፣ የስራ ልምድ፣ የመሳሰሉትን ኃላፊነትና ግዴታን የቤት ሰራተኞች መብቶችና ግዴታዎች በአሰሪና ሰራተኞች አዋጅ ቢካተቱና በተለምዶ ከሚፈጸሙ ድርጊቶችና አለመግባባቶች የተስተካከለ መንገድ እንዲይዝ ቢደረግ የሚለው የዕለቱ መልክቴ ነው። ጉድ ተመልካቾች እንዲቀርብላችሁ የምትፈልጉት የህግ ህግ ጉዳይ ካለ እንደተለመደው በኮሜንት አሳውቁኝ። ይህንም ፕሮግራም እናንተ እናተ እንድናቀርብ ድጋፍ ያደረጉልን የኢትዮጵያ የህግ ባለሙያ ሴቶች ማህበር ናቸው። ለድጋፉ ከልብ እናመሰግናለን። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት የኢትዮጵያ የህግ ባለሙያ ሴቶች ማህበር በ1987 ዓ ም የተቋቋመ ሲሆን በሴቶች መብት፣ በሰብዓዊ መብቶች፣ በመልካም አስተዳደርና በሰላም ግንባታ ዙሪያ ያተኮሩ ውጤታማ ስራዎችን እየሰራ ይገኛል። የኢትዮጵያ የህግ ባለሙያ ሴቶች ማህበር የሴቶችን ፖለቲካዊ ማኅበራዊና ህጋዊ መብቶችን ለማሻሻል ይረዱ የተለያዩ ፕሮግራሞችን በውጤታማነት ተግብሯል። ከእነዚህም ውስጥ የአድሏዊ ህጎች ማሻሻያዎችን የተሻሻለ የቤተሰብ ህግና የኢፍርድ የወንጀል ህግን ጨምሮ የተለያዩ ፕሮጀክቶችን ሲተገብርና ሲደግፍ ቆይቷል። ከነዚህ ፕሮጀክቶች ውስጥም በሬቪሉሲ ፓካርድ ፋውንዴሽን የገንዘብ ድጋፍ የሴት የቤት ሰራተኞችንና የጾታና የስነ ተዋልዶ ጤና መብቶችን ማስተዋወቅ ላለፉት ጥቂት ዓመታት ተተግብረዋል። በነዚህ ፕሮጀክቶች ትግበራ ወቅት የጾታና የስነ ተዋልዶ ጤና መብቶችን በሚመለከት በመንግስትና በተለያዩ የሲቪል ማህበረሰብ ድርጅቶች የተለያዩ የቅስቀሳ ስራዎችን ሲያደርጉ ቆይቷል። ሆኖም ግን አሁን ያሉትን ፖሊሲዎችንና ፕሮግራሞችን በመተግበርና በመከታተል ረገድ አሁንም ክፍተቶችና ተግዳሮቶች ይታያሉ። በመሆኑም የኢትዮጵያ የህግ ባለሙያ ሴቶች ማህበር ተጨማሪ ማስረጃዎችን በማዘጋጀት እነዚህን ፕሮጀክቶች በማጠናከር በቀጣይ ለሚኖሩ የህግ ማሻሻያ ስራዎች ግብዓት እንዲሆኑ ይሰራል። በሴት የቤት ሰራተኞችና በሴቶች የስነ ተዋልዶ ጤና መብቶች ዙሪያ ላይ የሚታየው የግንዛቤ ጥረት በተለይ በህግ አተረጓጎም አመለካከትና አፈጻጸም ላይ ግንዛቤ ለመፍጠር ከዳኛ ይታይ ጋር በመተባበር ይህንን የተለያዩ ተከታታይ የቴሌቪዥን ፕሮግራሞችን አዘጋጅተን እናቀርብላችኋለን። እንድትከታተሉንና እንድትሳተፉ በአክብሮት ትጋብዛለን። የኢትዮጵያ የህግ ባለሙያ ሴቶች ማህበር